ነገር የማታውቀውን ፍቅረኛዋን ለማወቅ ተዘጋጅታ ወደ ውጭ ልትወጣ ስትል ነበረ። ታዲያ በሩን ቆልፋ ሄለን የሆነ ማስታወሻ ወረቀት ትላላት ነው ሄደችው። የማታውቀው ፍቅረኛዋ ቴዲ እንደሆነ ፎቶ ልኮላት ነበር። እሷም ስታየው ግራ የተጋባች ትመስላለች። ቴዲ እንደሚያወራት እስካሁን አታውቅም ነበረ። ቴዲ መሲን በጣም እንደሚወዳት እና ከእሷ ጋር ትዳር ለመመስረት አስቧል። ለሄለንም ከዚህ በኋላ የእሷ ተባባሪና የእሷ ወንጀል ሰሪ እንደማይሆን አስጠንቅቆ ነግሯታል። ሄለንም በቴዲ ግራ በመጋባቷ አሳያለሁ። እኔ ጀርባዬን በማዞርብ ሰዓት ምን እንደሚወጥ አያለሁ እያለች ስታስፈራራው ነበር። ኤልሻዳይ መኮን ይዛው ሄዳ ነበረ። ታዲያ መኮን ስትለምነውን ቢብሎ እሱ ከኋላዋ እየተከታተላት በነበረ ሰዓት ያየው ነገር አሳማኝና የማይሆን ነገር ስለነበረ እያስፈራራት ይገኛል ለቤተሰቦቿ እንደሚናገርና አንቺ ትማሪያለች ተብለው ይልኩሻል። አንቺ ግን አሉባልታ የሚያሳፍር ቦታ ነው የምትዩ የሚለውን ነገር ሲነግራት፣ ኤልሻዳይ በብር መደራደር ፈልጋለች። ኑኒያት አሁን እያዘነች ነው ያለችው። ህይወቷ ላይ በተፈጠረው ነገር ለማንም ማውራት ስላልቻለች እና ለቤተሰቧም ለማንም ቢሆን መናገር ስላልፈለገች ህመሟን በውስጧ ይዛ አሁንም ቀጥላለች። ታዲያ የቶማስ ልጅ የመጣው በጣም እንደሚያፈቅራትና እንደሚወዳት ያስታውቅባታል። እሷም ከአሁን እሷም የምታየው አስተያየት የፍቅር እንደሆነም ያስታውቃል። ግን ለእሱ እንደማትገባ ሴት እንደሆነችም ውስጧን አሳምነዋለች። ከዚህ በኋላ ህይወቷ ዝብርርቅ እንዳለ ብታስብም በዙሪያዋ የሚወዷት ብዙ ሰዎች አሉ። አዶናይም በጣም እንደሚያፈቅራትና እንደሚወዳት ደጋግሞ በተኛችበት ሲናገር ነበረ። አሁን ደግሞ የቶማስ ልጅ በተደጋጋሚ ስለ ኑንያት ማሰብና ኑንያትን መከታተሉን አላቆመም። ታዱ በሰራችው ስራ መሲኒ ይቅርታ መጠየቅ አፍራለች በተደጋጋሚ ቅርታ ብጠይቃትም እንኳን መሲ አሁን ይቅር እንዳላለቻት ነው። ታዱ ታዲያ ያንን ሁሉ ነገር የነገረችው መኮን ስለምታፈቅረውና ከመኮ ጋር ለመቀራረብ የፈጠረችው ነገር ቢሆንም ግን መሲም በጣም አናዷታል። ይሄ የሕይወትና የሞት ጉዳይ ነው እንዴት ልትናገሪ ትችያለሽ ብላ መሲም እስካሁን እንደተቀየመቻት ነው። በእርግጥ ታዱ በዚህ ነገር አፍራለች። ምነ የዛን ቀን አፌ በተቆረጠ እያለችም በራሷ ላይ ስታሟርት ነበር። አዶናይ ባየ እና በሰማው ነገር አሁንም ተወዛግቧል። ሄለን መኝታ ቤት ሪከርድ የሚያደርግ ድምጽ ማስቀመጫ አስቀምጦባት ነበር። ታዲያ ሁሉም ሰው ቶማስ በመጣፋቱ በጣም ተደናግረዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ፣ ሼር በማድረግ ጀምሩት። ቶማስ ከቤቱ በመጥፋቱ ጠፍቶን በማደሩ ሁሉም ሰው ተደናግሯል። ታዲያ የት እንደገባ ስልኩን ሌላ ሰው እንደያዘው እና ስልኩን ለናሆም እንደተመለሰለት ተናግሯል። ሁሉም ሰው ሲደውል ስልኩ እንደማይሰራ ነው። አዶና ያልሰማም ነበር እና ጠዋት ሄለንን ሲጠይቃት ቶማስ ቤት ውስጥ አላደረም። ምን እንደሆነና የት እንዳወደረም ላውቅ አልቻልኩም። ስለዚህ ልፈልገው ሊሄድ ነው። እና እየተፈጠረ ያለው ነገር ግራ እየገባኝ ነው። የቶማስ መጥፋት በጣም ያስጨነቃት ትመስላለች። ይሄን ታዲያ ቶማስ በመጥፋቱ ግራ ቢገባትም መሲ የነገረችው ነገር እንዳለ እርግጠኛ ሆናለች። መሲም ምንም እንዳልነገረችው ደጋግማ በትነግራት ግን አላመነቻትም። ታዲያ በጧት ተነስታ ቢሮ ሄዳ የቢሮዎቹን ሰዎች እንደምጠይቅና በስልክም ጠይቃቸው እንደነበረ እስከ ስንት ሰዓት ቢሮ እንደቆየም ለማወቅ ፈልጋለች ግን እንደዛ ብላ ከቤት ከወጣች በኋላ አዶናይ ወደ ቢሮ ሲሄድ እሷ የሄደችው ወደ ቴዲ ነበረ። ቴዲም ስለ ቶማስ ምንም እንደማያውቅና ስለዚህ በኋላ የእሷ ተባባሪ እንደማይሆን ደጋግሞ ሲነግራት፣ እሷ ግን በብስጭት ልትመታውን ፈልጋ ነበር። ቴዲ ግን አሁን ድሮ እንደምታሽከረክረው አይነት ሰው ሳይሆን ተለውጦ ሌላ ሰው ሆኗል። እሷም ግራ በመጋባት ምን ሆነ ነው እንደዚህ የሆንከው? ብላም እንደገና በጸባይ ለመጠየቅ ፈልጋ ነበር። ቴዲ ግን ከዚህ በኋላ ከስራ ውጭ ምንም የሚያገናኝን ነገር የለንም፣ ስለዚህ ቶማስን የምማቀው ስራ ቦታ ነው። እናም ከስራና ውጭ ከስራ ሌላ ምንም የሚግንኙነት የለንም። ለምንድን ነው ደጋግመሽ ስለ ቶማስ የምጠይቅኝ? ቶማስ የሚባል ሰው አላውቅም ነበር ያላት። እሷም እንዴት እንደዚህ ታደርጋለህ? ያንተ እጅ ያለበት የቶማስ መጥፋት፣ ያሰብከውን ወይ ደግሞ ያበላሽኸውን ነገር ካለ ሁልጊዜ እኔ እንደማስተካክለው ላስተካክለው እችላለሁ ንገረኝና መፍትሄ እንፈልግለት ነበር ያለችው። ቴዲ ግን ምንም የማያውቀው ነገር እንደሌለና ስለ ቶማስ መጥፋትም ስለማይመለከተው እንደሆነ ነግሯታል። እሷ ግን አሁንም ቢሆን አላመነችውም። ከዚህ በኋላ ተይኝ ልኖርበት፣ ከዚህ በኋላ ፍቅረኛ ለኝ ከጌት ፍቅረኛ ጋር ጊዜ ላሳልፍበት፣ አሁን ሰዓቴን አታስረፍጅብኝ። የምታወሪው ይሄ ብቻ ከሆነ ልሂድ ነበር ያላት። እሷም እንዴት ነው እንደዚህ የምትመልስልኝ እያለች ብትናደድም፣ ቶማስ ግን የእሷ መናደድ ምንም ነገር እንዳልፈጠረ ነው የገባው። ታዲያ በስተመጨረሻም ቶማስ በቆመችበት ትቷት ሂዷል። ግን ስትሄድ ደግሞ ኋላ በኋላ ፊቴን ሳዞርብክ ተመልሰህ ይቅርታ እንደምትጠይቀኝ አውቃለሁ ስትለው በፍጹም አዞርሽም አላዞርሽም ህይወቴ ላይ የሚፈጥረው ነገር የለም። ከዚህ በኋላ እኔ የአንቺ የምታሽከረክርኝ እንደ ልብሽ የምታዥኝ ሲከፋኝ አንቺ ስር የምወተፈው ነገር ቀርቷል። አሁን የምወዳት የምትወደኝ ፍቅረኛ አለችኝ። በቅርቡ በሰርግ አገባለሁ። ከዛ በኋላ ህይወቴን እቀጥላለሁ። ከአንቺ ጋር የሚያገናኘኝ ነገር የለም ብሎ ነበር የነገራት። ሄለንም ይሄን በሰማች ጊዜ በጣም ከባድ ነበረ። ይሄ ልጅ ምን አግኝቶ ነው በዚህ ፍጥነት የተቀየረው የሚለው ነገር ቢያወዛግባትም ገና አሁንም ሄለን የምታስበው ቶማስ በመጥፋቱ ብቻ ሳይሆን ቴዲ በእንደዚህ መቀየሩና ቶማስ በመጥፋቱ ላይ የቴዲ እጅ እንዳለበት ነው የገባት። ግን ደግሞ ቴዲ ዚህ እጁ እንደሌለበት ግልጽ ነው። ቶማስ ስልኩን ለሰው ሰጥቶ ለምን እንደጠፋ አይታወቅም። በእርግጥ መሲህ ሁሉንም ነገር ስለሄለን እንደነገረችው ግልጽ ነው። መሲህን ከነገረችው በኋላ የሆነ መፍትሄ ያመጣል ብላ ነበር ያሰበችው፣ ግን እሷን አደጋ ላይ ጥሏት ቶማስ ጠፍቷል። መሲህ አሁንም ችግር ውስጥ ነው ያለችው፣ እሷን እያስፈራራችና ቤተሰቦቿን የሆነ ነገር እንደምታደርጋቸው እየነገረቻት ነው። ዛሬ ተመሳስታ እሷ ወደ ውጭ ከፍቅረኛዋን ለአመታት ስታወራው የነበረውን በቴክስት ዛሬ የምታውቅበት ቀን ነው። በጣም ፈርታለች መሲ ከእግዚአብሔር በታች ይሄ ሰውዬ ለኔ የህይወት መስመር ይሆናል ብዬ አስባለሁ። ስለዚህ እባክህን አምላኬ የማይሆን ሰው እንደሆነ ብላ ተፈራለች። ታዲያ በተደጋጋሚ እንደዚህ ካለች በኋላ መወሰን አለብኝ፣ ብዙ ጊዜ እሱ ሲያወራኝ ደስተኛ እና ጠንካራ ሆናለሁ፣ እናም አግኝቼ ይህን ሰውዬ ላወራው እፈልጋለሁ ብላ ተነስታ ልብሷን ቀይራ ልትወጣ ስትል ነበረ፣ በሩ ተቆልፎ ቁልፍ የለም ግን ወደ ታች ጎንበስ ስትል ከበሩ ስር አንድ ወረቀት አየች። ወረቀቱን ባየችው ጊዜ ግን ሄለን የጻፈችው ደብዳቤ ነበረ። ከዚህ ክፍል የምትወጪው ለቶማስ ምን እንዳልሽው እና ምን እንደተፈጠረ ስትነግርኝ በዝርዝር ነው እምለቅሽ ብላም፣ ከዛ ካልሆነ ግን ቤተሰቦቿን እንደምታጠቃቸው ወንድሟን፣ እናቷን፣ እህቷ በእሷ እጅ እንደሆኑ ነግራታለች። መሲም ግራ የሚያጋባ ስሜት ላይ ነበረች። እንድቺ ሴትዮ አታደርገውም አይባልም። በጣም ሰይጣን እንደሆነች አውቃለሁ። እንዴት ነው ማድረግ ያለብኝ ብላ ግራ ገብቷታል። ደጋግማ ስልክ ብደውልም ወይ ደግሞ ለሰው ልትናገር ብትፈልግም ለቶማስ ነግሬው ምንም አይነት መፍትሄ አልፈጠረም። ለልጁ ብነግረውም ምንም አይነት መፍትሄ እንደማይኖር እርግጠኛ ነኝ። ስለዚህ መሞት ካለብኝ እኔ ሞታለሁ ብላ በራሷ ላይ ወስናለች። በስተ መጨረሻም ግን አንድ የስልክ ጥሪ የደወለላት ጓደኛዋ ነበር። እሷም ሄለን ቤር ቁልፍ አባት መክፈት እንዳልቻለች እና ቁልፍ እንደሌለ ስትነግረው እናም ወደ እኔ መምጣት አልቻልሽም ብሎ ጠየቃት። አዎ እኔ ወደ አንተ መምጣት አልቻልኩም እየነገርኩህ እኮ ነው። ያቺ ሰይጣን ሴትዮ በብዙ ነገር ነው ያስፈራራችኝ። ምን ማድረግ እንዳለብኝ አላወቅኩም። ምንድን ነው ማድረግ ያለብኝ? እርግጠኛ ነኝ ስትመጣ ትገለኛለች ብለው ነበር። እሱ ግን ነገሩን ቀለል አድርጎ ምንም እንደማታደርጋት እና ከዚህ በኋላ እሱ ከጎኑ ሆኖ ሄለንን እንደሚጋፈጣት እንዲሁም ደግሞ እንደሚያሸንፏት ነገራት። እሷ ግን አላመነችውም። ሴትየዋን አላወቃትም። በነገርኩህ ልክ አልገመትካትም ብላ መለሰችለት። ቴዲ ስለ ሄለን ሁሉንም ነገር ስለሚያውቅ ምናልባት የምታደርገውን ነገር አታውቅም ብሎ ቢያስብም እንኳን የሰው ነፍስ እንደማታጠፋ እርግጠኛ ሆኖ ነበር የተናገረው። ግን ሄለን ደግሞ በጣም ከባድ ሰው ናት። በተደጋጋሚ የሰው ሕይወት አጥፍታለች። አዶና ያየውን ነገር ማመን ከብዶታል። ያየውም የአባቱ የሚያመላልሰው መኪና የእንኑያት ታጋች ሆኖ ተገኝቷል። ይህንንም ደግሞ ለቶማስ ልጅ እየነገረው ነበር። ምን ማለት ነው? ይሄ እንዴት ሊሆን ይችላል? ብሎ ነበረ እሱም ምንም እንዳላወቀ እና ነገሮች በሙሉ እንዳያወዛገቡት ተናገረ። የቶማስም ልጅ አሁን ላይ አይ፣ የሆነ ችግር አለ እዚህ ቤት ውስጥ የሚፈጠረው ነገር ከባድ ነው፣ ስለዚህ የአባትህ ከዳዮችም እኑኑያቱን የያዟት ሰዎች ናቸው ብሎ ተጠራጥሯል። ሁሉንም ነገር ቀስ በቀስ እንደርስበታለን ብሏል። አዶናይ በራሱ መንገድ የአባቱን ገዳይ ለማወቅ እየጣረ ነው። ያለ ሄለን ክፍል ውስጥ ያስቀመጠው የሪከርድ ማስቀመጫ እሱ አንድ ፍንጭ እንደሚሆነው እርግጠኛ ነው። ታዲያ ሄለን ሪከርዱን ከሚደረግበት ከአልጋው ጀርባ መኖሩን አታውቅምና ብዙ ነገር ከቴዲ ጋር እያዋራች ነበር። እያንዳንዱ ነገር ለአዶናይ ግልጽ ሆኖ ይታወቃል። ሄለን ምን አይነት ሰው እንደሆነችም አሁን የሚገለጥላቸው ይመስላል። በእርግጥ አዶናይ ስለ ሄለን ብዙ ነገር ቢያውቅም ምንም እንደማይቀይረው ግልጽ ቢሆንም ግን ደግሞ አንድ መፍትሄ እንደሚኖር አውቋል። ናሆም ስለ ሄለን መጥፎ ሰው መሆንና ስለ ሄለን ክፋት በደንብ ነው የሚያውቀው። ታዲያ ከዚህ በፊት በተደጋጋሚ እሱና እሷ ለብቻዋ በተቀመጡ ሰዓት ብዙ ነገር አውርተዋል። እሱም ዝቶባት ነበር። እሷም ምንም እንደማያመጣና እሷን ከዚህ ቤት አስወጣለሁ ሲል እሱ እድሜው እንደየሄደበት እንደሆነ ተነግረዋለች። እሱ አይ፣ ከዚህ በኋላ ብዙም እንደማትቆይ እርግጠኛ ነኝ፣ ስለዚህ አንቺ ብትዘጋጅ ይሻላል፣ የኔ እድሜ መሄድ ሊያሳስብሽ አይገባም ብሎ መልሰላት ነበር። ታዲያ ሄለንም ናሆምን ምን እንደማደርግ አታውቅም እያለች እየዛተችበት ነበር አሁን ግን የሄለን ሴረኝነትና መጥፎ ሰው መሆኗ ሁሉም ሰው ሊያውቀው ጫፍ የደረሰ ይመስላል ሁሉም ሰው ስለ ሄለን ማወቅ አለበት ምክንያቱም መሲ ሁሉንም ነገር አምቃ ይዛለች በእርግጥ ናሆም ስለ መሲና ስለ ሄለን አንድ ክፍል ውስጥ ሆኖ ሲጨቃጨቁ በደረሰ ጊዜ የሆነ ችግር እንደተፈጠረ ገብቶት ነበር መሲህ በሰዓቱ ስለፈራች እና ነገሩን መናገር ስላልፈለገች ሄለን ያለችውን ነገር ሰምታ፣ አሁ እንደዛ ነው ብላ እሷም ሄለን የተናገረችውን ቃላት ደግመዋለች። ኤልሻዳይ መኮን ቤት እንዲያስፈራራላት ጠይቀው ነበረ። ግን መኮ ምን አይነት ሰው ነው የሚያስፈራራት? እች ልጅ መጥፎ ልጅ እንደሆነች አውቃለሁ። ስለዚህ ሰዎቹን ምንም ነገር ሳታስቀይማቸው እንዲሁ ሊያስቀይሟት እና ሊከታተሏት ወይም ደግሞ ሊያስፈራሯት አይችሉም። ልጅቷ በጣም ሰይጠናት እያለ ነበር። እንዳለውም ከዚህ በኋላ እየተከታተላት ነበር። ትምህርት ቤት እንደማገባና ከወንድ ጋር እንደምትውል የምትውልበት ቦታም የማይሆን ቦታ እንደሆነም ደርሶበታል። ከዛም በኋላ መኮ አዶን ከዛ ኤልሻዳይን ይዞ ወጥቶ እንዴት እዚህ ቦታ ላይ ትገኛለች ብሎ ጠይቋትም ነበር። ኤልሻዳይ ግን ከፈለግ የፈለግከውን ያህል ገንዘብ ልሰጥ ይችላለሁ፣ ግን ለቤተሰቦቼ ምንም ነገር አትናገር እያለችው ነበር። እሱ ግን የእሷ ጥፋት ተባባሪ እንዳልሆነ በተደጋጋሚ እየነገራት ነበር። መሲ አሁንም ቢሆን ጭንቀት ውስጥ ነው ያለችው። ከቤት መውጣት አልቻለችም። የተላከላት ፎቶም አስደንግጧታል። ቴዲ መሆኑን ስታውቅ ምን ማለት እንዳለባት አላወቀችም። ታዲያ ፎቶውን በተደጋጋሚ እያየች ለብቻው አደርቃ ቀርታ ነበር። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።